ይሄኛው ግን ሙሉ ለሙሉ ተለጥፎ እንዲለሰል ሰባት ሺ ብር እሱንም ተከራከረ። ቆይ አስብበታለሁ። በየተኩይ ማለት ለምን ወጪውን አልቻልኩትም። አስቡት፣ በትንሹ ይሄ ቤት ለመጨረስ አንድ 30000 ያስፈልጋል ማለት ነው። ይሄውት ይሄ ጋር ያልኩት። ከዛ ይሄኛው ደግሞ ዛሬ ልሰራው ነው፣ ሰርቼ የማሳያችሁ ይሆናል። እንግዲህ እየደለደልኩ ነበረ እንዳያችሁት፣ ከሆነ ለሁሉም ለማሰራት አስቡት እንግዲህ የኢትዮጵያ ገና ለዚያም ሲገረገድ ምስማር ያስፈልጋል። ንዛ ሳጥ ሳጥ ሲደረግ ማለት ነው። እና አግዙኝ አግዙኝ አው ኢትዮጵያ በጣም ደጋፊ። ሰላም ሰላም፣ ውዴ ተከበራችሁ ወይ ቻና ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? አለኝ እግዚአብሔር ይመስገን። ይሁት እንግዲህ ከሰሎን አሁን ገና ያቀጣጥል ነው ማለት ነው። ውጭ ላይ ከማስቀምጠው ለከማስቀምጣው ለእናንተ ላሳይ፣ ንፋስ ስለሆነ ውጭ ላይ ማለት ነው። እና ይሄት ይሄ ዲን እንትሩ ነው የሰራው። ድንጋይን ነው ያያችሁታ። ይሄት ይሄኛ ይሄኛውና ይሄኛው እንደዚህ ከከሰል ጋር ሶስት ነው የተደረገበት። ይሁት እንዴት እንደሚነድ ማለት ነው። ያያችሁታ? እዛ በኩል ታያችሁ? ይታች ገና እየተቀጣጠለ አሁን ነው ገና አቀጣጥሎ ወደ ቤት ያስገባ ነው ማለት ነው። ይሁት እንዴት እንደሚቀጣጠል እንግዲህ ታያችኋላ። በጣም ነው እጅግ በጣም ማለት ነው። እና አሳይነ ሲቀጣጥል ምናምን ብላችሁኛል እና እንደዚህ ይሄው እንዳለ ሙልሙል ያለው ማለት ነው ተቀጣጥሎ ይሁት እንዴት እንትናል ታዩ አተራግ ቢቆይ እና እንደሚቀጣጥል ያያችሁታል ሳይራገብ ራሱ ማለት ነው እንዴት እንደሚነድ በጣም ነው በቃ ነው የወደድኩት ገና ሌላም ጨምራለሁ እሰራለሁ ማለት እንደዚህ ለክረምት ራሱ ለምሳሌ እንደዚህ አንዱ ለፍሬ ታረጉበትና ከዛ በኋላ እንደዚህ ቤቱን ለማሞቅም ቢሆን እንደዚህ የሚቆይ እና ቤተሰብ እንዳያችሁት ነው ከስር እያቀጣጠለ እንደሆነ። ያ ያው ብዙዎቻችሁ ደግሞ በአመድ ነው እንደዚህ አይደለም ምናምን ያላችሁ ግን አይቀጣጠልም። ተጠራጥሬ ነበረ አስተያየት ምናምን ስትሰጡኝ፣ ከዛ ግን ተቀጣጠለ። እኔ አፈር አላበዛሁበትም እና ያውም በጣም በቃ አፉ እነዚህ ክትል እንደዚሁ ነው የሚነዳው ማለት ነው። ያችታ በጣም ነው የሚነደው በጣም ተመችቶኛል እና ቤተሰብ እንዳያችሁት ነው እንዴት እንደተቀጣጠለ በጣም አሪፍ እጅግ በጣም ማለት ነው እኔ በጣም ተመችቶኛል በነገራችን ላይ በጣም ነው የሚያሞቁ ቶሎ አይጠፋም ከሰሉ በቃ እኔ እንጃ እንዴት እንደምነግራችሁ አላውቅም እኔ በጣም ወድጄዋለሁ በነገራችን ላይ አሪፍ ነው ሁላችሁ ተወዱታላችሁ እያሰባለሁ እንካዩ እና

እንዳውርድ ፈልጋለ። እሺ፣ ሳመኝ በለኝ፣ ላውርድ። ቤተሰብ እንግዲህ ከሰሎን እንዳያችሁት እንትኑን ደግሞ አስገረገርኩኝ ማለት ነው። ከሰሎን አቀጣጣ ይሆናል ብዬ ባለፈው አስገረገርኩኝ። እንዳያዩት ክፍሉን አካፈልኩት ማለት ነው። ግን ችግሩ እዚህ ጋር ሲገረገድ እና ቤተሰብ አካፈልኩት። ግን እዚህ ጋር ፍልጦቹ በጣም አነሱኝ። እንደገና ሌላ ወጪ እንደገና አስፈለጥኩኝ። ያው እዛ ጋር አሳያችኋለሁ ያስፈለጥኩትን። ግን እዚህ ጋር ሲገራገድ ትክክል አልተሰራም። የተናደድኩት ነገር ቢኖር እዚህ ጋር ትክክል አልተሰራም። ይሄ ቆርቆሮ ይበር ነው ያልኩት ነው የበር ነው ብዬ ነው። እዚህ ጋር እዩት፣ እዚህ ጋር እዩ፣ እዚህ ጋር ግርግዳውን በጣም ጠባብ ከዛ በኋላ ደግሞ ወደዚህ ስትዞሩ እዩት። ወደዚህ ወደ መውጫው ስትዞሩ እዩት። እዚ ጋር ሰፊ ነው። እዚ ጋር ደግሞ ይሄኛው እዩት። ትክክል አልመጣም፣ ሲካፈል ማለት ይሄ ወደ ውስጥ ገባ፣ ይሄ ደግሞ ወደ እዚህ ጋር ወጣ። እንደዚህ አይነት ሰራተኛ አምጣባችሁ። እዚ ጋር ደግሞ ይሄን ቁረጥ ላይ ስለው ሌላ ጊዜ በሩን ካልሰራው አልቆርጥም ማለት። በሩን ደግሞ ሲያስ ሲያስወድድብኝ አልፈልግም አልኩት። እዚህ ጋር ደግሞ እንትን ነው እንግዲህ፣ አንዳንድ ነገር እያስገባው ምን ላድርግ። እዚህ ጋር ሰፋ፣ እዚህ ጋር ደግሞ ጠበበ። ግራ የሚያጋባ ነገር የሆነብኝ እና ለማንኛውም ዛብሄር ይመስገን እንደ ተገረገደ እንዳካፈልኩት ላሳያችሁ ብዬ ነው። ይሄ እንግዲህ ግማሹን ነው ማስለጥፎ ማስለጠፊያው። እናቴ ትልቅ ቤት የሚሰራ ሰው በጣም ከባድ ነው፣ በጣም ውድ ነው። እና እዚህ ጋር ደግሞ እንደምታዩ ሽንት ቤቱ አንዱ ስትሉት አንዷ ሽንት ቤቱ ድርምስ መስብል ስም እንትን አላችሁ። እዚህ ጋር ድርምስ መስስል ደግሞ ድጋሚ ሌላ ሱም ሌላ ወጪ ያስፈልጋል። ወድ እንትን አለብኝ ተደረማመሰ ማለት ነው። ከስር ያለው እየወደቀ መጣዛ ቤት ነው ያወጣልን እንዶ ከዛ ተረበረበበት ዝም ብሎ ማን ነው ገና ለሱ ራሱ ለሱ ራሱ ሌላ ወደ 10 ሺህ ምናምን አልተባልኩ መሰላችሁ። ይሄ ፈርሶ እንደ አዲስ ከተረበረበ ማለት ነው። ከዛ እሱ እንግዲህ ቤቷ እንዴት እንዳያት እንዴት እንዳጠበበው ማለት ነው። ሲገረግደው በዚህ በኩል ያለውና እዚች ጋር ያለውና እዛች ጋር ያለው ትክክል አይደለም። ብቻ ሽባ ሽባ አድርጎ ነው እየገረገደው። እንግዲህ አንድ የሆነ ነገር ሆኗል። የፈሰሰው ውሃ አይታፈስም ይታፈስም ለበጎ ነው። እና እዚህ ጋር ያለውን እንጨት አስነሳውኝ፣ አስፈለጥኩኝ እ የውዛጋኔ የተፈለጠ ያለው አሳያችሁ ገና ይሄ ውስጥ ውስጡ የሚጨመር ነው። እዚህ ጋር ያያችሁት ይሄ ውስጥ ውስጡ ገና የሚጨመር ነው ማለት ነው። እና እዚህ ጋር የነበረውን አስነሳው። እዛች ጋር የቀረው ደግሞ አጥሩ ወርቋል። እንደምታዩ አጥሩ እንዳለ ንፋሱ አስደግፌ አስደግፌበት ነው ያለው። ይሄ ደግሞ ያቋሚ ምናምን የሚሆን ገና ማገሩ ምኑ ምኑ ይገዛል። እና ያለው ነገር ይሄ ነው። እቺ እንግዲህ እቺ ማና እቃ ቤቷ የሜይ በር ቆርቆሮ ነው፣ ግን በጣም ሰፊ ነው። ገና ድጋሚ እዚህ ጋር ቋሚ ካልተደረገ አይሆንም። እና እቺ ትንሽ ትሻላለች። ይሄ ደግሞ ማቦካው ጭቃ ነው ማለት ነው። ይሄን ከሰል አልጥለውም ከዚህ በኋላ እኔ በጣም ተመችቶኛል። እዩት እች ክፍል ትንሽ ምንም አትልም፣ ሰፊ ናት። እንግዲህ አስገረገርኩት፣ ግን በጣም ይቀረዋል። እዚህ እዚህ ውስጥ ስጭ ሲለጠፍ በጣም ሰፊ ሰፊ ስለሆነ ጭቃ ስለማይዝ በደንብ እንትን ማለት አለበት መገርገድ አለበትና እዩት እዚህ ይሰራውት ይሄ እዚህ ያልኩት። ከዛ ይሄኛውን ደግሞ ዛሬ ልሰራው ነው። ሰርች የማሳያችሁ ይሆናል። እንግዲህ እየደለደልኩ ነበረ እንዳያችሁት ከሆነ እና በጣም ብዙ ወጪ ያስፈልገዋል ማለት ነው። ትንሹ እንደገና ቆርቆሮ እንዳያችሁት የሚለጠፈው ምናምን ነው። እና ቤተሰብ ይሄን ምሰራዋለሁ ከዚህ በኋላ የሚጣል ነገር የለም። በጣም ነው የሚነደው እግዚአብሔር ነው። በጣም ማለት ነው። ቤተሰብ ይኸው ተገርግዷል፣ ክፍሉ ተካፍሏል። እጅግ በጣም ደስ ብሎኛል። ከስር ከስር እንግዲህ እየጨራረስኩኝ ነው። እንግዲህ መቼ እስከ መቼ እንደሚያልቅ አላቅም። አፈር ደግሞ ከግቢ ውስጥ አስቆፍሬ ያሉኝ ግቢው ደግሞ እንዳያችሁት እንዳለ ተቆፍሮ ተቆርፎ ግራ ገብቶኛል። ስለዚህ አፈሩን ለመግዛት ስድስት ሺህ ብር ለአፈር ስድስት ሺህ ብር አስቡት። እንግዲህ ለአፈር ስድስት ሺህ ብር በጣም ነው ግራ የማያቀበው። ከዛ ውሃ ደግሞ በአሁን ሰዓት ክረምት አይደለም፣ ለመግዛት ሁሉ ነገር ስጠያይቅ፣ እናቴ ውሃ አንድ ሺ ይጠይቃል። አይደለም አንድ ሺ ስንት ነው? አንድ ሺ አራት መቶ ለመግዛት በመኪና ማለት ነው። እና እና ውሃው ሺ አራት መቶ የሰራተኛው ሰባት ሺ ለመለጠፍ እንግዲህ ኩሽናውን ግማሹን ወገቡን ነው የምለጥፈው። ይሄኛው ግን ሙሉ ለሙሉ ተለጥፎ እንዲለሰል ሰባት ሺ ብር እሱም ተከራከሬ ቆይ አስብበታለሁ። እየተኩኝ ማለት ለምን ወጪውን አልቻልኩትም? አስቡት በትንሹ ይሄ ቤት ለመጨረስ አንድ 30 ሺህ ያስፈልጋል ማለት ነው። ይሄ ለመለጠፍ ይሄ ተለስኖ ውስጡ ተደልድሎ ምኑ ምኑ አንድ 40 ሺህ ብር ያስፈልጋል። የታ መጣለው? ኢትዮጵያ ላይ 40 ሺህ? አረብ ሀገር ጉሰዱኝና አሰብኩት። እውነቴን ነው ቀስ ቀስ ና እዚህ ና እና እና 45 ሽኬት ይመጣል ይሄን ቤት ለመጨረስ ውስጡ ገና እዚህ ጋር እችኛው ክፍል ግዴታ ነው ልሾ መደረግ ያለበት ለምን በትክክል ከተመቻቸ አይቀር አንድ ደህና ክፍል ነው መሆን ያለበት ብዬ ነው የማስበው። አንዱ ያው የጭስ ክፍል ነው የምትሆኑ መብራት ሲጠፋ ምን ስል የምሰራበት ማለት ነው። እና አሁን ግራ ግብት ነው ያለኝ፣ ቤተሰብ እንዴት ላድርገው እጂ፣ ይሄ ሁሉ ብር እንደ እጂ በጣም ነው የከበደኝ፣ እና ገና ቢያንስ ብዙ ነገሮች ይቀሩታል። እኔ ለማፋጠን ሞክሬ ነበረ፣ ግን በኔ አይልም ይሆን አይደለም፣ በዛብሔር አይል ነው የሚሆነው። እዛብሔር እንግዲህ እንዳስጀመረኝ እሱ ያስፈጸመኝ ብዬ ነው የማስበው። ከባድ ነው። ብር ሳይኖራችሁ እንደዚህ፣ እንደውም እኔ ፍልጥ ስላለኝ ማገሩም ስላለኝ፣ አሁን እንደገና የውጭው ራሱ ንፋስ የዚህን ሰሞን ቤቱን ቆርቆሮን ይዞ ልሄድ ነው ይሄ ሳይሆን ትልቁ ማለት ነው ይዞ ልሄድ ምንም አልቃለሁ እና ካክሹ ነው ካካ እና ይዞ ልሄድ ነው ግዜ ቆርቆሮ ደግሞ የውጭ ወርቋል አስደግፈንበት ነው። በጣም ኃይለኛ ንፋስ አሁን ራሱ ይሰማችሁ አይሰማችሁ አለ በጣም ኃይለኛ ንፋስ አለ። እና በጣም ከባድ ነው። እና ለሁሉም ለማሰራት አስቡት እንግዲህ የኢትዮጵያ ነው ገና ለዚያም ሲገረገድ ምስማር ያስፈልጋል። እነዛ ሳጥ ሳጥ ሲደረግ ማለት ነው እና አግዙኝ አግዙኝ። አዎ ኢትዮጵያኖች በጣም ደጋጎች አላችሁ። አግዙኝ ስላችሁ ደግሞ እኔ በብር አይደለም፣ ቪዲዮን እያያችሁ ሼር እያደረጋችሁ አስተያየት እየጻፋችሁልኝ ቀስ በቀስ እጨርሰዋለሁ። እናንተ ብቻ እንደዛ እያደረጋችሁ ቪዲዮ ይሄ እያያችሁልኝ ሼር እያደረጋችሁልኝ ምናምን አገዙ። ይሄን ነው የምጠይቃችሁ። ሌላ ነገር አልተላላ የምጠይቃችሁና ግድ ነው። እውነት ያ ቤት የጸሎት ቦታ በጣም ማስተካከል ፈልጋለሁ። ሊስተካከልልኝ አቻለ አሁን እዚህ ያለው እቃ እዚህ ጋር አምጥቼ እዚህ ጋር ባረጉ ሳይቆልፍ የሆነ ቦታ ሲሄድ ካልተቆለፈ ሳያስተካከል መቼም የውጭው እንዳላ እንዳያችሁት አስተማማኝ አይደለም። ስለዚህ ያ ነገሮች እንድስተካከልን ፈልጋለሁ። ከናንተ ምንም የምደብቁ ነገር የለም። እታ አጣስ ጫሩስኝ ነው ብለው ባረኩ እና እውነት በጣም ጓድቻለ እግዚአብሔርን በቃ የጸሎት ቦታ ለማስተካከል ብና የእውነት በጣም እጅግ በጣም የጓጉት አስጨርሱኝ። እና በህይወት ስቲ ሁሌ ለስጋዬ ከምን ለነፍሴም አንዳንዴ ልኖር ከባድ ነው። እውነት በብዙ ነገሮች ተምሬበታለሁ። እና አሁን ግን ባባ ኢየሱስ ካካ ነው ከሳሎን እየነካካ አረፈ ምንም ይሻለኝ። እኔ ስሄድ በቃ ከስሬ ስሬ ነው የሚሄደው ነው ይጅ ደስ ብሎኛል። እግዚአብሔር ከዛ ሁሉ መከራ እንጣ አሳልፎ እዚህ ጋር በመድረሴ ደስ ብሎኛል። ስለዚህ የበለጠ ብዙ ነገሮች እንድማራ አድርጎኛል። ፈጣሪና እግዚአብሔር የሚወደውን ነው የሚፈትነው፣ እዚያ አምናለሁ። እና ያለው ነገር ይሄ ነው። ስለ ከሰሉ ስለ ጠየቃችሁኝ፣ ስለ ጉሽ ነው የማገርገድ እንግዲህ እንደዚህ ተካፍሏል። ክፍል ላደርገዋለሁ። እግዚአብሔር ይመስገን። እንግዲህ ቀስ በቀስ እጨርሳለሁ ብዬ አስባለሁ። ቤተሰቦቼ በጣም ነው የምወዳችሁ። ላይክ ሼር እያደረጋችሁ ስለምታቀ ወደቀ። እና ለማንኛውም ደህና ሁኑ።